ምን ጨርቅ ያርግልህ ጥር ግበል ሲጀመር ማለት ነው። ሩታ ስትፈልጋት ነው የምትፈልግህ እንጂ አንተ እየሄድክ እሷ ከኋላ ከኋላ ልትለምንህም ሆነ ልትለማመጥህ ወይም ደግሞ አንተ እንደፈለግክ እየተዛዘልክ እንደፈለግክ እየሆንክ እሷ አንተ ልትለምንህና ለአንተ ልታለስልህ አትችልም። ሩታ በጣም ትልቅ እና ሙሉ ኮንፊደንስ ያላት ሴት በጣም ጠንካራ ሴት ናት ማለት ነው። ምናልባት አንዳንድ ሴቶች የሚወዱት ሰው ሲሄድባቸው እያለቀሱ ከኋላ ከኋላ ሊከተሉ ይችላሉ። ሩታ ግን እንደዚህ አይነት ሴት አይደለችም። በራሷ በራሷ ሁሉንም ነገር ተቋቁማ የምትቆም እንደገና ደግሞ በራሷ ሙሉ ኮንፊደንስ ያላት ሴት ናት ማለት ነው። ስለዚህ አትለምንህም። ጥርግበል ምንም የሆነ በቃ ዓይናችን እያየ እኮ ነው ማን በዳይ ማን ተበዳይ እንደሆነ ዓይናችን እያየ ነው ማለት ነው። መጽሐፍ ወይም ደግሞ አሽሙር ምናምን የሆነ ነገር መናገር አያስፈልግም። ማን ውሸታም እንደሆነ፣ ማን እየበደለ እንደሆነ፣ ማን እያስከፋ እንደሆነ ሁሉንም ነገር እያየን እኮ ነው ማለት ነው። ከጅምሩ እስከ ጭርሱ እስካሁን ድረስ እያየን ነው፣ ማን እየበደለ ማን እየገፋ እንደሆነ ማለት ነው። እናም ስለዚህ ሩታን እየበደላቸዋት እያስከፋቸዋት፣ ግን እሷ በቃ በዳይናት፣ ገፊናት ሰው ታስከፋለች ሰው ትበድላል የምትሉት ነገር እጅግ በጣም በጣም ግርም ነው የሚለኝ ማለት ነው። ራሳችሁ እየበደላቸዋት ራሳችሁ ደግሞ እኛ ተበድለናል እሷ በድለናለች የምትሉት ነገር በጣም ነው የሚገርመኝ ማለት ነው። እና ሰላም ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። እና ምን አለመሰላችሁ እኔ በጣም የሚገርመኝ የአብርሃም ውሸት ማለት ነው። በጣም ነው የሚገርመኝ እውነት። ትናንትና ደግሞ የሰሩት ቪዲዮ እንዴት እንደሚዘጋ እንዴት እንደሚዘጋ ማለት ነው፣ ሁላችሁም አይታችሁታል። የእሱን ሱሪ ለብሳ፣ ማገጫን ደግሞ እርሳስ ኩል ቀብታ ማለት ነው፣ ወንድ መስላ ምናምን እንዴት እንደሚያስጠላ የልጅ አባት ከሆነ ልጅ ከአንተ ብዙ አንድ ላይ ቢሆን ከአንተ ልጅ ወደፊት በሚያየው ነገር ከአንተ ብዙ ነገር የሚማር ነው። ስለዚህ ይሄ ቪዲዮ ይቀመጣል። ምንድነው አባቴ እንደዚህ ሲጃጃል የነበረው ሕፃን ነው ምናምን ብሎ እንደሚያስብ አታውቅም። ይሄ ቪዲዮ ሲያዩ ስለዚህ ማለት ነው እንደ አባቱን እንደ አባቱን ይሄ ልጅ አባት ነው። ሕፃን ሕፃን የምትጫወት ሰው ሳትሆን ሕፃን ሕፃን የሚጫወተው የሕፃኑ ልጅ አባት ነህ ማለት ነው። ስለዚህ ቆፍጠን በል ቆፍጠን በል፣ እንደዚህ አትጃጃሉብን። የእውነት እናማ ማለት ነው እንግዲህ ፖስት ያደረገው ነገር ደግሞ በጣም ገረመኝ ማለት ነው። ራሱ ራሱ እሷን ሩታን እኮ ታውቃላችሁ ሁላቸውን መደጋገም ለራሱ አያስፈልግም። እርጉዙና ርጉዝ ካልጅ ጀምሮ ከሌላ ሴት ጋር ሲሆን የነበረው እራሱ ነው። ሲገፋት የነበረው ሩታን ሰው ባልና ሚስት የሚዋደድ ሰው ምንም ቢጣላ ይጣላል። ማንም ሰው ተስማምቶ አይኖርም። በመሀል ግጭት ይኖራል። አንዳንዴ ሰይጣን ይገባል፣ ሰውን ያጋጫል። ያኔ ግን ሩጦ ሌላ ሴት ማቀፍ ነው ያለበት ወይስ ትግስት አድርጎ ሚስቱን የሚስቱን ደስ ተሚበርድ ሚስቱ አክስ ከፍታውም ከሆነ በድራውም ከሆነ ሚስቱ ይቅርታ እስተምትጠይቀው ድረስ መጠበቅ ነው ያለበት፣ ወይስ ሩጦ ሌላ ሴት ነው ማቀፍ ያለበት ማለት ነው? እሺ ሩታ አስከፋችሁ ብለን ብንሄድ ለራሱ ማለት ነው ምንም የማይሆን ነገር ሲጀመር ማለት ነው። ማንም ሰው ይጣላል፣ ይጋጫል። ሩታም አጥፊቱን አብርሽም አጥፊ ይሆን። ነገር ግን ሩጦ ሴት ጋር የተለጠፈው ማነው? እሱ ነው፣ ሩጦ ሴት ጋር የተለጠፈው እሱ ነው። እና ወንድ ልጅ ማለት ነው ቆፍጣና ወንድ፣ በራሱ ኮንፊደንስ ሙሉ የሆነ ወንድ ሚስቱን፣ የሚያከብር፣ ትዳሩን የሚያከብር ትዳሩን የሚፈልግ በቃ ትዳሩ ይሄ ትዳር እንዳይፈርስብኝ፣ ቤቴ እንዳይፈርስብኝ ብሎ ለትዳሩ በቀን ንስፍስፍ የሚል ሰው ማለት ነው። ሲጀመር የሆነ ክፍተት ሲፈጠር ወይም የሆነ ፀብ ሲፈጠር ሩጦ ሌላ ሴካ አይለጠፍም። ሚስቴን እስኪ እኔው ይቅርታ ቢያጠፋም ባጠፋም ለራሱ እሺ ይቅርታ ታጣቂያ ከሚስቴ ጋር ተዳሪኝ። ይሄንን የመሰለ ተዳር እቺን የመሰለ ጠንካራ ሴት እቺን የመሰለ በራሷ እምትተማመን ሙሉ ኮንፊደንስ ያለ ሴት ለስራ እጅግ በጣም ጠንካራ ሴት እርጉዙና አንድ ቀን እንኳን ቁጭ ሳትል ሰላሳ አርባ ደቂቃ ቪዲዮ እየቀረጸች ስትለቅ ማለት ነው። ይሄ ለራሱ አንድ በጣም ጠንካራ እንደሆነች የሚያሳይ ነው። ሩታ በጣም ጠንካራ እንደሆነች የሚያሳይ ነው ማለት ነው። አንድ እርጉዝ ሴት እንኳን ለደቂቃ ለመቆም ትቸገራለች ማለት ነው፣ እስከ ዘጠኝ ወሯ። እሷ ግን ሰላሳ ሀያ ደቂቃ በየቤቱ እንኳን በአብርሽ ቤት ብቻ አይደለም፣ በየቤቱ እየዞር ስትንት ስትለለ ከከረመች በኋላ ነው በኋላ ዩቲውብ ላይ ለራሱ ፕሮፋይሏን ብድግ ያደረገው ማለት ነው። ቴክቶ ከያምዱ ፕሮፋይሏን ብድግ ያደረገው የልቡ ከሞላለት ስንት ነገር ካደረገችለት በኋላ ማለት ነው። እና አሁን እሱ ነው ገፊ ወይስ እሷን አገፊ? እና እኛ አሚሯችን የማያስብ እንዴት ነው እንዴት እንዴት የምናስብ ጅሎች እንመስላት እንመስላለን? እንዴ ቆይ፣ ሩታ በድ አይነት ምንለው? ሩታ የፈለገ ጥፋት እንኳን ቢኖርባት፣ እኔ መቼም ጥፋተኛ ናት አላትም። ምክንያቱም አብርሽ ትልቅ ስህተት ሰርቷል። ሩታ ጥፋት ቢኖርባት፣ ወይ ቅርሳ ተጠይቀው ነበር፣ ወይ ቅርሳ ይጠይቋ፣ ታርቀው በማላቸው ያለውን ክፍተት ይደፍኑ ነበር። በጣም ቀላል ነው። ነገር ግን አብርሽ ምንድነው ያደርገው? ሩጦ ሌላ ሲካን ይሄደው። ስለዚህ እጅግ በጣም ከጥፋት በላይ ጥፋት ያብረሽ ጥፋት ነው ማለት ነው። ምክንያቱም አንድ ሰው እንደነገርኳችሁ በመሀል ክፍተት አለ። እናት እናትና ልጅ ይጠላል እንኳን ባልና ሚስት ማለት ነው። በመሀል ክፍተት ሲኖር ሩጦ ሲጋ መሄድ ይሄ በጣም ወንጀል፣ በጣም መጥፎ ሰው እንደሆነ፣ ለትዳሩ ክብር የሌለው ሰው እንደሆነ፣ ሚስቱን ማያከብር ሰው እንደሆነ ነው የሚያሳየው እንጂ ትዳሩን የሚፈልግ አይነት ሰው እንደሆነ አይደለም የሚያሳየው ማለት ነው። ስለዚህ ማለት ነው አብርሽ ሩታ እንደገፋችሁ እንደገፋችሁ ሩታ ለማ ለማ እሷን አድርገህ ማለት ነው። እሷን ህዝብ እንዲጠላት ሰው እንዲጠላት ለማድረግ ጥራት አታደርግ። እነዚህ ተንከሲሱ እነ ተንከሲሶች እነ አቤላ ተብዬ ሰይጣኖች ማለት ነው። ሌላ ደግሞ አለማን በቃ ብዙ ናቸው። ብዙ ተንከሲሶች አሉ። እነሱ የሮታን ስም የሚያጠፉት ይበቃል። አንተ ደግሞ ቢያንስ እንኳን የልጅህናትናት አክብራት። ክብሩ ማለት በርቀት እንኳን ሆናችሁ ተከባብሩ። እሷ አሁን እያለች ነገር የለም። ስለዚህ አንተ አሁን እሷን እንደዚህ ነው እንደዚህ ነው እንደዚህ ነው እያልክ ማለት ነው፣ እሷን እንደ ጎዳችው አንተ አፍቃሪ እንዲሆንክ ምናምን ምናምን ለማስመሰል አትለቅለቅ ማለት ነው። ሲጀመር ሰው የሚያየውን ነው ከሚሰማው ይልቅ፣ የሰው ልጅ የሚያየውን ነው ማመን ያለበት ማለት ነው። ማንኛውም የሰው ልጅ ከሚሰማው ይልቅ የሚያየውን ነው ማመን ያለበት። እኔ አሁን ማን ነው ቪዲዮ በነጋ ማን ምን ነው ስለ እየሰራ ያለው የሚለውን አያለሁ ማለት ነው። ማን ነው ተበደ የሚለውን አያለሁ እና ልጇን ታሳድግበት፣ አሽሙራት ታብዛ፣ ጥርግ ይበል። ሩታ እኔ የወሰንኩት ነገር ነው ብላለች እሷ ወሰናለች አንተን ሙሉ ለሙሉ ከህይወቷ አውጥታለች ልጇን ጠንክራ ለራሷ ለማሳደግ ወሰናለች በጣም ጠንካራ እናት ሆና ልጇን እንደምታሳድግም በጣም እርግጠኛ ተስፋም አለኝ ማለት ነው እና አንተ ዝም ብለህ የእሷን ስም ለማስጠፋት ወይም ደግሞ በቃ መቼም የእሷ ካልተነሳ ማንም ማንኛውም ሰው እኮ ማለት ነው የእሱ ታንካሴቶቹ ለራሱ ጓደኛ ተብዬዎቹ ማለት ነው ወይ የእሷን ፎቶ ካላረጉ ወይ የሷን ስም ካልጠሩ ቪዲዮ አይሰሩ። ምክንያቱም እይታ አያላቸውም። እና እሷን ማንሳት ከፈለጋችሁ ያለሷ ሙሉ እንዳልሆናችሁ ከተሰማችሁ ማለት ነው በጥሩ ነገር አንሷት። ሩታን በጥሩ ነገር በመጥፎ ነገር ሳይሆን በጥሩ ነገር አንሷት። እሷ የናንተ ኮንፊደንስ ሙሉ ከሆነች እናንተ በራሳችሁ የማትተማመኑ እ እሷ ከሆነች ለእናንተ እንትን እሷን እያመጣችሁ ፎቶዋን በመጥፎ ነገር እያመጣችሁ እሷ ገፊ ናት፣ እእሷ እንደዚህ ናት፣ እንደዚህ ናት እያላችሁ ማውራት ሳይሆን ስለ እሷ ጥሩ ነገር አውሩ። ምን ያህል ጠንካራ ሴት እንደሆነች፣ ምን እንዳሳለፈች፣ ምን እንዳደረገች ከአንድ ወር እስከ ዘጠኝ ወር በማንኛውም ቤት እየዞረች ቪዲዮ ስትሰራ እንዴ ነበር ሀያ ደቂቃ፣ ሰላሳ ደቂቃ እየቆመች ስንት በቃ ያን ጥንካሬውን ያንንን አውሩላት ማለት ነው። በጥሩ ነገር አንሷት በጥሩ ነገር እንትን በሏት ማለት ነው። እሷን እንትን ማለት ከፈለጋችሁ እንጂ በቃ እሷን ሕዝብ ሰው እንዲጠላት በቃ በቃ ያም ያም አግሎ እሷን እንኳን አይደለም፣ እኔ የሆነት በጣም በጣም ለራሱ ብበድል ከእሷ ጎን ነው እንደ ሴት እንደ ሴት ከሷ ጎን ነው የምሆነው። ነገር ግን ሩታ ደግሞ እየበደለች ሳይሆን እየተበደለች ነው በአሁን ሰዓት ማለት ነው፣ እንጂ እየበደለች አይደለም ያለችው እየተበደለች ነው። እንኳን እየተበደለች ያለችን ሴት እና በዳይ ብትሆንም ለራሱ እኔ ከሴት ጎን ነው የምሆነው እንደ ሴት ማለት ነው። ስለዚህ ሩታ በጣም ጠንካራ ሴት ነው፣ ሁሉንም ነገር ታልፈዋለች። ነገር ግን እናንተ አሽሙራችሁን አቁሙ። ተጃጅላችኋል። እዛው ተጃጃሉ እንዴ ህፃን አንዴ ትልቅ ትልቅ አለ አዛውንት መስላችሁ አዛ አንዴ አዛውንት አዛውንት ያጫውታችኋል አንዴ ህፃን ህጻን ያጫውታችኋል በጣም ተጃጅላችኋል በጣም እጅግ በጣም ስለዚህ እናንተ የፈለጋችሁትን እዛው ተጃጃሉ ነገር ግን ሩታን ተዋት በቃ ማለት ነው የምፈልገው የእውነት እና ወዳገሬጆች በያላችሁ በሰላማችሁ ብዙ ትርፍ ይበልልኝ ባይ